አሁን ላይ ሄለን ቶማስ ጥሩ ሰው ነው እኔ ግን እንደሱ በየዋህ ልብና በንጹህ ስላልወደድኩት በጣም ነው የሚጸጽተኝ የያዘኝ አመል አለቅ ብሎኝ እንጂ ምንም አጉድሎብኝ ይህን ስራ እየሰራሁ እንደሆነ አላውቅም ምንም ያጎደለኝ ነገር የለም ስለዚህ ለምንድን ነው እንደዚህ ስገፋው የነበረው ለምንድን ነው እንደዚህ እያረኩት እያለች ትጸጸታለች ግን ደግሞ ተጸጽታም ለይቅርታ በጣም ያረፈደች ይመስላል ሁሉም ነገር ዝብርርቅ ወጥቷል በአሁኑ ቶማስ በሕይወት እንደሌለ ነው የሚያሳየው። ታዲያ ቶማስ በሕይወት አለመኖሩ ለሁሉም ሰው ምክንያት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል የተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ በማድረግ ጀምሩት። መሲ በአሁኑ ሰዓት ከባድ ችግር አጋጥሟታል። ሲጀነጅናት ለረጅም አመታት ያለውሽ አለህኝ የምትለው ሰው ቴዲ ሆኖ ስታገኘው በጣም ነበር ራሷን የጎዳችው። ታዲያ ይህ ሰው ቴዲ ይሆናል ብላ አንድ ቀንም ጠርጥራ ሆነ አስበው አታውቅም። እናም በስተ መጨረሻም ማገኘት አለብኝ ብላ ስጨቀጭቀው ቃል ካስገባት በኋላ ማንነቷን ሊያሳውቃት ነግሯት ነበር። እሷም ምንም ይሆን እሱ ከእግዜር በታች ከእሱ ውጭ ሌላ ሰው እንደሌላት ውስጧን አሳምነዋለች። እናም አምላኬ ሆይ ይሄ ሰው ብቻ ችግር እንዳያመጣብኝ ምን አይነት ሰው እንደሆነ ማወቅ እፈልጋለሁ ብላ ተዘጋጅታ ልትወጣ ስትል ነበረ፣ ሄለን ለቶማስ የነገርሽውን ካልነገርሽኝ በሚል ሰበብ በሩን ዘግታባት ወጥታለች። ታዲያ መሲም በሩ መዘጋቱ ጠቅሟታል። ምክንያቱም በአካል ብታገኘው ምን እንደሚፈጠር መገመት አይከብድምና ታዲያ በዛን ሰዓት እሷም ጓደኛዋ ወይም ደግሞ የኔ ሰው የምትለው ቴዲ ጋር ደውላ በሩ እንደተዘጋባትና ልትገላት ሁሉ እንደምትችል ተናገረች። ቴድም ስለ ሄለን ሁሉንም ነገር ስለሚያቅ፣ ሄለን መሀል እጁ ላይ ስለሆነች ምንም እንደማታመጣ በኮንፊደንስ ነበር ሲነግራት የነበረው። ስለ ሴትየዋ እስከ ዛሬ ብዙ ነገር ነግር ያለው አንተ ግን በር ዘግታብኛለች ስልህ ቀለል አድርገህ ነው ነገሩን ያየኸው፣ ምናልባት የሴትየዋ እንቅፋትና ጭካኔ አላወቅ ይሆናል ስትለው በፍጹም ሁሉንም ነገር ተረድችሻለሁ ግን ደግሞ ምንም እንደማታመጣ እርግጠኛ ሆኜ ነው የምነግርሽ ብሏት ነበር። ይህን ሲላት ታዲያ የሄለን ሰው መሆኑን መጠርጠር ነበረባት፣ መሲ ምንም ነገር አልጠረጠረችም። በንጹህ ልቧ አፍቅረዋለች ወደዋለች። ታዲያ ከእግዜር በታች እሱ ነው ያለኝ ብላም በእሱ ትመካ ነበር። ዛሬ ግን የተፈጠረው ነገር ጭራሽ ያልጠበቀችው ያላሰበችው በጣም የምጠላው ሰውና ክፉ የምትለው ሰው ስለሆነ በጣም አዝናለች። እያለቀሰች በድጋሚ ስደውልለት ፎቶውን ካየች በኋላ በተደጋጋሚ ብደውልም ስልኳ አይመለስም። ቴዲ መሲ በጣም እንደምጠለው እና ክፉ ሰው አድርጋ ነው የምታስበው። ምክንያቱም ከሄለን ጋር የሚሰሩት ስራ ለመሲ አደጋ እንደሆነው ታውቃለች። መሲ ብዙ ነገር በሄለን ደርሶባታል። ራሷን እስከ ማጣት ድረስ ደርሳለች። ይህ ሁሉ ሲሆን ታዲያ የቴዲ ተባባሪዋ እንደሆነ በደንብ ነው የምታውቀው። ይህ ሁሉ ሲሆን እስከ ዛሬም በድምጹም ሆነ በቴክስት ስታወራው አንድ ቀን ቴዲ ይሆናል ብላ አልጠረጠረችም። ታዲያ አሁንም ቢሆን ከታወቀችው በኋላ እንዴት የዚህን ሰውየ ፎቶ ይልክልኛል? መቼም ይሄ አይደለም ሲያወራኝ የነበረው እያለች ራሷን ማመን ከብዷት ነበር ግን እራሱ ትሄዱ ነው የሚያወራት። ታዲያ በተደጋጋሚ ስልክ ስትሞክርም አይሰራም፣ አላነሳም አለ። እሱም ስራው ስላሳፈረው እና እሱም በቃ አሁን ላይ ስላወቀችኝ በጣም ትጠላኛለች፣ ስለዚህ ምን ማድረግ እንዳለባት አታውቅም። እናም ልቧ በጥላቻ ነው የተሞላው። እንዴት ምን ማድረግ እንዳለብኝና እንዴት ማሳመን እንዳለብኝ አላውቅም እያለ ለራሱ ሌላ ጥያቄ ሆኖበታል። መሴ አሁንም ስልክ መደውሏን አላቆመችም። በተምህ በስተመጨረሻም አንድ ቴክስት ገብቶላታል። እሱም እኔ እራሴ ትሄድ ነኝ ሲያወራሽ የነበርኩት ግን ደግሞ ይሄን ስልሽ ድፍረት እንደሆነብኝ አውቃለሁ እናም እባክሽን መሲ ተረጋጊና አስቢበት ደሞን በተደጋጋሚ ስታቂኝ እንዳትርቂኝ ብዬ ቃል አስገብቼሻለው ቃልሽን ማጠፍ የለብሽም እናም እኔ ከልቤ ነው ማፈቅርሽ በጣም ነው መወድሽ ላገባሽ የኔ ላደርግሽ ቤተሰብ እንድንመሰርት እፈልጋለሁ ብሎ ሌላ ቴክስት ተጽፎላት ነበር መሴ ምሄን ባየች ጊዜ ብቻ አሁንም ንደቷን አላቆመችም። እንዴት አይነት ሰይጣን ሰው ነው! እንዴት፣ አምላኬ ሆይ ከዚህ ጋር እንዴት እንደዚህ አይነት ነገር ሲፈጠር ዝም ትላለህ? እኔን የፈጠርከኝ አንተ አይደለ ሆይ እያለች ፈጣሪዋን ማማረሯን ቀጥላለች። ቴድም በአሁኑ ሰዓት ጨንቆታል። ምክንያቱም መሲን ከልቡ ነው የሚያፈቅራት። የሄለንን ሴራ ተቀብሎ አምኖ ቢከተላትም እንኳን እስከ ዛሬ ያደረገው ሄለን ፍቅረኛው ስለነበረች እናም ሄለን ወደ እኔ ትመለሳለች ብሎ ስላሰበ ነው። አሁን ግን መሲን የእውነት አፍቅሮ ሊያገባት ወስኗል። በተደጋጋሚም ስለ መሲን ለሄለን ነግሯታል፣ ማንነቷን እንጂ ፍቅረኛ እንደያዘ እና በጣም እንደምትወደው በጣም እንደሚወዳት ነግሯታል። እንዲሁም ቆንጆ እንደሆነች ከዚህ በኋላ ላገባ ስለምችል እንዳትጎጂ እስከ ዛሬ ጠብቄሻለሁ። ከዚህ በኋላ ግን ምንም አይነት ሰበብን ምክንያትም አልፈልግም። ራስሽን፣ ስራሽን ስሪ። እኔ ከዚህ በኋላ ያንቺ ተባባሪም አይደለሁም። የግል ጉዳይሽንም እዛው ለራስሽ ጨርሺ ብሎ ሁሉንም ነገር ለሄለን ነግሯታል። ቴዲ ለሄለን ይሄን ሁሉ ነገር ሲነግራት የእውነቱን አልመሰላትም። እናም እኔ ጀርባዬን ካዞርኩብህ ዓለም ጨለማ ነው የምትሆንብህ ብላ ነው ያሰበችው። እሱ ግን የተማመነው ነገር አለ። ከዚህ በኋላ የአንቺ ተመባበሪ መሆንም የአንቺ ጥገኛ መሆንም እንደማልፈልግ ደጋግሜ ነግሬሻለሁ። እባክሽን ስልኬ ላይ ማትደውይ የሚል መልእክትም ነግሯታል። ግን ሄለን አሁንም ቢሆን በቴዲ ላይ ተስፋ አልቆረጠችም። ቶማስን ማን ገደለው? ቶማስ ንጹህ ሰው እና ጥሩ ሰው እንደሆነም ቴዲ በደንብ ያውቃል ሄለን የምትሰራው ሥራ ባሏ ላይ የምታደርገው ግፍ ለቴዲም አስገርሞታል እኔም ባልሽ ብሆን እኮ ልክ እንደ ቶማስ ነው የምታደርገኝ ብሎም ጠይቋት ነበር የማይባል ነገር አትበል ያልታዘዝከውን አትዘባርቅ እያለችም እሷም በግልምጫ ነው ሁሌ የተሰድበዋለች ሁሌ የታመናጭቀዋለች ቴዲ ይህን ሁሉ ነገር የቻለው ለፍቅሩ ሲል ነበር ግን አሁን ላይ ሁሉም ነገር አብቅቷል እሱ መሲን እንጂ ሄለንን እንደማይፈልጋትም አረጋግጦላታል። ሌላው ኑንያት ናት። ኑንያት አሁንም ሁሉንም ነገር ደብቃ በዚህ ሕይወቷ መቀጠል ነው የፈለገችው። እናም አሁን ኤልሻዳይ በቅናት መንፈስ እየተነሳሳች ሌላ ችግር ውስጥ ልታመጣ ፈልጋለች። ታዲያ ችግሩን ለመፍታት ለብቻዋ ሳይሆን ሁሉንም ሰው እንዲያቀላትና ያ ፖስታ እናቷ የደበቀችው የኑንያት ጉዳይ እንደሆነ ካወቀች በኋላ ኤልሻዳይ ያንን ፖስታ ማገኘት አለብኝ፣ ስለ ኑንያት ብዙ መረጃ መሰብሰብ አለብኝ። ከዛ ከዚህ ቤት እንዴት እንደማስወጣት እንያውቃለሁ ያውቃለሁ። እንዲህ ባንዴ ሁለት ወፍማ አይሆንም። እሷ ሁሉም ሰው ይወዳታል። በተለይ አዶናይ ደግሞ ወንድሜ ትናንት መጥቶ ያንዣበብባታል። እሷም ጠጋጠጋ አብዝታለች። እች ልጅ ምን እያስነካቻቸው ነው? ሁሉም ወደ እሷም የሚያደሉት የሚል ነበር የመጣላት። ታዲያ በመንፈሳዊ ቅናት የተነሳ ሁሉንም ነገር ለማበለሻሸት ወስና ፖስታውን ካገኘች በኋላ ላዶናይ ልታሳየው አስባ ነበር። እኔ ካነበብኩት በኋላ ይህን ፖስታ አሳይሃለሁ ብላ ቀጠሮ እንደያዘች ድንገት ኑንያት ክፍሏ መጣች። አዳም ይህ ፖስታ ምንድን ነው ብላ ኑንያትን ስታሳያት ኑንያት የዛን ፖስታ ሚስጥር ስለምታውቅ ለምንድን ነው ይሄን ደግሞ ከአባትና ከእናትሽ የሰረቅሹ ብላ ጠይቃት ነበር። ኤልሻ ዳይም አይመለከትሽም፣ ስለ እናቴና ስለ አባቴ ምንም የምታወሪው ነገር የለሽም፣ እናትና አባቴ ከኔ የሚደብቁት ነገር የለም ብላ ነበር የመለሰችላት። አዶናይም በነገሩ ስላልገባው እና የፖስታው ጉዳይ ምንም ስላልገባው ዝም ብሎ እያያቸው ነበር። ኑንያት ይህም ፖስታ መልሽልኝ፣ ኤልሻዳይ ደግሞ አልመልስልሽም፣ አይመለከትሽም፣ ይህን ነገር ካወቅኩ በኋላ የማደርገውን ነገር አሳይሻለሁ እያለች በዚህ ነበር ጸቤት ተፈጠረው። አዶናይ ምንም የገባው ነገር ስለሌለው ሁለቱ በመጣላታቸውና ሁለቱ የመጨቃጨቃቸውን እየሰማ ዝም ብሎ ያያቸዋል። ግን ነገሩ እየጋለና ነገሩ እየተባባሰ ሲሄድ እሱም ምንድን ነው ችግራችሁ? ምንድን ነው የፖስት የያዘው? እኔ ያቸው ከዛ በኋላ ታዩታላችሁ ብሎ ቀምቷቸው ነበር። ገና አዶናይ እንዳያየው አስጠነቀቀችው። ኑነያት ም ያ ፖስታ ከታየ አዶናይ ምን ያህል እንደሚታዘባትና እንደሚወዳትም ስለምታውቅ ጭምር፣ ነገሩ አንድ ሰው አወቀው ማለት ሁሉም ሰው ያውቀዋል። ስለዚህ ወንድሟ አወቀ ማለት ደሞ እንደተመረዘች ሳይሆን ስትል ከሰከስ እንደያዛት እንደሚያስብ ግልጽ ነው። እና እናቷም ይሄን ነገር ማወቅ እንደሌለባት ዋላ እህቷ እንዳታቅ ፈልጋለች። ይህ ሁሉ ከሆነ በኋላ እነሱ አሁንም ነገሩ ሊያበርዱት አልፈለገም። የኑንያት ፖስታ ከሆነ ለኑንያት መልሽላት ብሎ ኤልሻዳይን ሊነግራት ሲሞክል ኤልሻዳይም በቁጣ አይመለከትህም ይሄ የኔ ጉዳይ ነው በሚል ትጮኋለች። ኑንያትም ለብቻዋ ትጮኋለች። በስተ መጨረሻ ኑንያት ትግስቷን አስጨርሳ ትትፈታተናት በጥፊ መታ ፖስታውን ተቀብላታለች። ኤልሻዳይ አሁን በጣም ተናዳለች። ምክንያቱም አክብሪኝ ተንበርከኪልኝ ዝቅ በይልኝ የምትላት ልጅ ዛሬ ግን ጥፊ አስረክባታለች። ታዲያ ይሄ ሁሉ ሲሆን ፖስታውን አሁንም ላለመስጠት እየታገለቻት ነው። በስተ መጨረሻ ፖስታውን አዶና የቀምቶ ይህ ከኔ ጋር ይቆያል፣ እናንተ ግን እንደ ህፃና ያደርጋችሁ ተረጋግታችሁ ተቀመጡ ብሏቸው ነበር። ግን እነሱ አሁንም ቢሆን ያም ፖስታ ካሊያስኩኝ ከዚህ ክፍል አልወጣም እያለች ኑኒያትም ለብቻዋ ትፎክራለች ኤልሻዳይም ይሄ ፖስታ የኔ ነው አይመለከትሽም፣ ክፍሉን ለቀሽ ውጪ በሚል ሰበብ ትጮኋለች። በስተመጨረሻም መጨረሻ ኑንያትንና ኤልሻዳይን ለማገላገል ሲል አዶናይ ፖስታውን ለኑንያት ሰጥቶ ከክፍሉ ያባረራታል። ኑንያትም ፖስታውን በማግኘቷ ደስተኛ ሆና ትሄዳለች። ኤልሻዳይ ግን በጣም ተናዳለች ምክንያቱም ያን ሚስጥር ማወቅ ስለምትፈልግና ለኑንያት ሰበብ ፈልጋ ለቤቱ ሁሉ ሰው ተናግራ ኑንያትን ማስጠቆርና ከዛ ቤት ለማባረር ፍላጎቷ ነው ይሄም ደግሞ በአዶናይ ምክንያት ነው ምክንያቱም አዶናይን ኤልሻዳይ ታፈቅረዋለች በጣም ትወደዋለች ኤልሻዳይ ደግሞ እሱ እንደ እህቱ ነው እንጂ የሚያያት አያፈቅራትም ይወዳታል ግን ፍቅር እንደዚህም ብሎ የነገር እንደሌለ ነግሯታል ስለዚህ ኑንያትን በጣም ስለሚያፈቅራት እና ስለሚወዳት ሁልጊዜም ትከ ይከታተላታል። ኤልሻዳይ ደግሞ አዶናይ ኑንያትን እንደሚወዳት በደንብ ነው የምታውቀው። እናም ኑንያት እንደምታፈቅራ ታውቃለሁ ስለ ኑንያት አንዳንድ የማውቀው ነገር አለ እና እኔን የምታግዘኝ ከሆነ ፍቅርህን በእጅ ታደርጋለህ የሚል ሰበብ አምጥታለች። እሱም በድንጋጤ ምንድን ነው የምትዘባርቂው? የማይባል ነገር አትበይ ብሏታል። ግን ኤልሻዳይ በአሁኑ ተናዳለች። በኑንያትም ከባድ ችግር እንደምትፈጥር ግልጽ ነው። በመጀመሪያ መኮ ያደረገችውን ነገር ስለሚያውቅ ከዚህ በፊት ኑንያትን ስትሰድባት እና ስታመናጭቃት አንቺ ማን ሆነሽ ነው፣ አንቺ ደግሞ የትኛዋ ስነ ስርዓት አስተማሪ ነሽ በሚል ገልምጧት ነበረ። እሷም መኮ ያየውን ነገር ስላፈረችበት እና መኮ ያየውን ነገር ለቤተሰብ ከተናገረ ከባድ ስለሆነ ኑንያትን ላለመቆጣት ፈልጋለች። ግን ደግሞ አሁን ነገሩ እየተባባሰ መጥቷል። መኮ ኑንያትን የነካበትን ሰው በጣም ከባድ ችግር እንደሚያደርስ ግልጽ ነው። ልማታም ይላል። እሰው ቤት መሆኑንም ይረሳዋል። እና ከዚህ በፊት በተደጋጋሚ ኑንያትን ስትናገራ ታይቶ ሊመታት ፈልጎም ነበር እናቱ ስለተቆጣችው፣ በተደጋጋሚ በእናቱ ቁጣ ትቷታል። ግን አሁን ከባድ ችግር እየተፈጠረ ነው። ቶማስ ከቤት ወጥቶ በመቅረቱ ልጁ በጣም አስቧል። አባቴ ምን ሆኖ ነው ብሎ ነበር። ናሆምም እሱ እንደሞተና ስልኩ ሌላ ሰው ወድቆ እንዳገኘው ተናግሯል። ግን ደግሞ እስካሁን መሞቱን ማንም ሰው አልተናገረም። ልጆቹ መጎዳት እንደሌለባቸው ናሆም ተደጋጋሚ ለራሱ ተናግሯል። ግን ይቺ ሰይጣን ሚስትህማ በደንብ መጎዳትና መቀጣት አለባት። ቶማስ ማን ያስገደለው ወይስ የገደለው የሚለው ጥያቄ አልተመለሰም። እኔ እንደሚመስለኝ ናሆም ነው። ምክንያቱም የእህቱን ደም መበቀል ስለሚፈልግ፣ ከዚህ በፊት የነበረችው የቶማስ ሚስት የናሆም እህት ነበረች። እናም የቶማስ ልጅ ወንዱ ልጅ ከእሱ ጋር ውጭ ሀገር የሄደው የእህቱ ልጅ ስለሆነ ነው